ን እንደሆነ ታውቃላችሁ። ዛሬ ከልብ ወደ ልብ ነው የምናወራው፣ ይሄ ትምህርት አይደለም ማለት ነው። ግልጽ ላድርግላችሁ። ብዙ ጊዜ የተለመደው በዚህ በስፒክትሪች ቻነሎች ላይ ወይ አረብኛ ቋንቋ ወይ እንግሊዝኛ ቋንቋ ቪዲዮዎች ኤዲት ተደርጎ ምናምን ተስተካክሎ ከዛን ጥርት ያለ ነገር እንዲቀርብላችሁ በጣም ረጅም ጊዜ ሂደት ውስጥ ያልፋል። ዛሬ ግን ይሄንን ልነግራችሁ አይደለም። ዛሬ የምነግራችሁ እኔም እንድናንተው ከዚህ በፊት ተማሪ ነበርኩኝና አሁን አስተማሪ ሆንኩኝና ከዚህ በፊት ያለፍኩበት ነገር ምን ይመስል ነበረ፣ አስተማሪ እስከሚሆን ድረስ ማለት ነው። ስለዚህ ተማሪ ባለሁበት ሰዓት ላይ ወይም ደግሞ እንግሊዝኛ በምማርበት ሰዓት ላይ ምን ምን ሳደርግ ነበረ፣ እንዴት ነው በዚህ ደረጃ እንግሊዝኛ ማወቅ የቻልኩኝ የሚለውን መልስ ልነግራችሁ ነው። ምክንያቱም ብዙ ሰዎች አስተማሪዎች ያለፋችሁበትን ሂደት ብትነግሩን እኮ እኛም እንማርበታለን የሚሉ ሰዎች አሉ። በእርግጥ አሁን የዛሬ ቪዲዮ ተናናሾቼ ምክር ነው ብላችሁ አስቡት። ለታላላቆቼ ደግሞ ሀሳብን ብላችሁ አስቡት። አብዛኛው በእኛ ሀገር ያሉት አስተማሪዎች በተለይ የእንግሊዝኛ ቋንቋ ወይም ሌላ ቋንቋ ሊሆን ይችላል፣ አፍ መፍቻቸው ሆኖ አይደለም ቋንቋ ማለት ነው ስለዚህ በተለያየ መልኩ ሊማሩት ይችላሉ በተለያዩ ሁኔታዎች ሆነው እነዛ ሰዎች አስተማሪ የሆኑበት መንገድ አለ የራሴን መንገድ ነው ዛሬ የማካፍላችሁ የሌሎቹን ስለማላቅ ማለት ነው የራሴ ያለፍኩበትና የሄድኩበት መንገድ ላካፍላችሁ ነው የመጣሁት ታዲያ ማካፍላችሁ በሁለት አይነት መንገዶች ነው ምነግራችሁ አንደኛው ውስጣዊ በሆነ መልኩ ማለት የልብ ነው የምነግራችሁ። ምንም እዚህ ጋር የምደብቃችሁ ነገር የለም። በተጨማሪ ደግሞ ስናልፍ ውጫዊ የነበሩ ነባራዊ ሁኔታዎች ማለት ያደረግኳቸውን ነገሮች እንግሊዝኛ እንድማርና በፍጥነት እንዳወራ የረዱኝ ነገሮች ምን ምን ይመስሉ ነበረ? ምን አይነት ነገር አድርጌ ነው እዚህ ደረጃ የደረስኩትና? እና እነዚህን ዛሬ በቅደም ተከተል የምነግራችሁ ይሆናል። የመጀመሪያው የውስጣዊ ነገር ልንገራችሁ። እኔ ከእድገቴ እንግዲህ ህጻንም እያለው ወጣትም እያለው፣ ወጣት ስላችሁ አሁን ወጣት አይደለም እያልኩ አይደለም፣ አናራጅም እሱም ብቻ አይደለም። ሀሳብ ዋና አይ ወደ ቁም ነገር ስንመለስ እድገቴ የምመሰላችሁ በራስ በቤተሰብ ደረጃ በራስ መተማመን እንዲኖረኝ አድርጎ ነው ያሳደጉ ቤተሰቦች ማለት ነው። ስለዚህ ምንድን ነው በቃ ሁሉም ነገር እንደሚቻል ሁሉም ነገር ማድረግ እንደሚችል ካመንኩበት፣ ካሰብኩበት በእርግጥ የእነሱ ፍቃድ አግኝቼ ያ ነገር ማድረግ ካለብኝ አደርጋለው ስለዚህ በራስ መተማመን ማለት ክፍተት አልነበርም ጉድለትም አልነበርም። የሚገርማቸው ደግሞ ብዙ ሰዎች ይህን ነገር አያስተውሉትም። ለምን? በኤዲቲንግ ብዙ ጊዜ ኤዲቲንግ ስለሚገባ ቪዲዮዎች ላይ ማለት ነው። እኔም ድሮ ተብታባ ነበርኩኝ አሁንም ስቲል ባይደ እንተባተባለሁ በተለይ ስናደድ ቶሎ ሳወራ፣ ወይም ስናደድ ቶሎ ሳወራ በቃ ማወራው ነገር ሁላ ምን እንደሆነ እኔ ለራሴ ራሱ ይደንቀኛል ያስቀኛል። ስለዚህ ምንድን ነው እንዳልኳቸው ነው በራስ መተማመን እንዲኖረኝ ምክንያቱም ተብታባ ስለነበርኩኝ ከዛ በኋላ ነው ትንሽ ማሻሻል ጀመርኩኝ። ምን ተባተቡን፣ እንዴት ሊቀንስ ይችላል የሚለውን ያው በቤተሰብ ደረጃ በሌላም በባለሙያ ማስተካከል ጀመርኩኝ ማለት ነው። ግን እንዳልኳቸው አሁንም አለ። ብቻ ያቺ ስለነበረች ፍርሃት ነበረ። ልክ ሳወራ እንተባተብ ነበረ፣ በራሴ እንኳን በአፍ መፍቻ ቋንቋ ራሱ ሳወራ እንትን ያደረገኝ ነበረ። ቸገር ነበር። ከዛን ያን ነገር ለማስተካከል ሀሳቦችን ቀስ በሆነ ወይም ቀስ ብለህ አውራ፣ ተረጋግተህ አውራ፣ የሚያጣድፈ ነገር የለም። በቃ ይሄ ሲደጋገም ሲደጋገም ከዛ ምንድነው በራስ መተማመን የገነባ የገነባው መጣ። ይህንን ነገር ስሰብር ማለት ነው የመንተባተቡ ነገር ፍርሃቱን ሲቆም ወይ እንደው መንተባተቡ ሲቆም፣ እንዴ ይህንን ማድረግ ከቻልኩ ሌላም ነገር ማድረግ ይችላል የሚለውን በውስጤ በቃ የራስ መተማመን ነበር። ተማሪዎች የሚቸገሩት ነገር አለ። ልክ ትምህርቱን ወይም ዕውቀቱን እያላቸው በራስ መተማመን ስለሌለ አያወሩም። ከዛ በኋላ በቃ የ የያዙትን እውቀት በሙሉ ሳያወጡት ይቀርቡና እንግሊዘኛ ማውራት አልቻልኩም የሚሉ ሰዎች አሉ። ግን እውቀቱ በጣም አላቸው። ልክ ቁጭ ብለን እንደዚህ ስናወራ በቃ ማለት የሚገርማችሁ ሆኑ። ያላቸው እውቀት ግን በራስ መተማመን ስለሌለ ይፈራል። ስለዚህ እንግሊዘኛ ማውራት ከፈልጋችሁ ወይም ደግሞ መማር ከፈልጋችሁ መጀመሪያ መገንባት ያለባችሁ ነገር ውስጣዊ ነገር ነው። በራሳችሁ መተማመን አለባችሁ። ከሰው ጋር ስታወሩ ያ ሰው እናንተ ስላወራችሁ ያወራችሁት ነገር ትክክል ይሁን አይሁን፣ እሱ ጃጅ ማድረግ አይችልም ወይም ደግሞ መፍረድ አይችልም። እሱም ሰው ነው። ሊያጠፋ ይችላል ወይም ሊሳሳት ይችላል። እሱም ራሱ ድክመት ሊኖረው ይችላል። እናንተ ድክመታችሁ ቋንቋ ሊሆን ይችላል። የዛ ሰው ደግሞ ራሱን የቻለ ድክመት አለው። ስለዚህ ማንም ሰው ያለ ድክመት ወይም ደግሞ ፍጹም ሆኖ አልተወለደም። ያለብንን ችግር እንዴት እንፍታው የሚለውን ነገር ነው ማወቅ ያለባቸው እንጂ ያ ነገር በራስ መተማመን ሰይላችሁ ብቻ ፈርታችሁ ራሳችሁ እንድትገድቡ ማድረግ የለባችሁም ማለት ነው። ይሄ አንደኛው ነው። የኔ ጠንካራ ጎኔ የጠቀመኝ ብዬ ቋንቋን እንድችል ወይም እንግሊዘኛ ቋንቋ በቶሎ በፍጥነት እንድማር ያደረገኝ እሱ ነው። ሌላኛው ብዬ ያመንኩት ለውጥ ፈላጊ ነኝ። ለውጥ ፈላጊ ስላችሁ ላይፍ በአጠቃላይ በህይወት ላይ ከድሮም ጀምሮ አንድ ነገር በቃ ካለሁበት ላይፍ ወጥቼ የተሻለ ህይወት ይሄ እንደዚህ ማድረግ እፈልጋለሁ፣ ይሄ ደግሞ ሲመጣ ይሄኛው እንደዚህ ማድረግ እፈልጋለሁ፣ ይሄኛውም ሲመጣ እንዲህ ማድረግ እፈልጋለሁ ብዬ ሁልጊዜ ለውጥ ፈላጊ ነኝ ማለት ባለሁበት አልቀጥልም። ባለሁበት ስታግን ሁኔ ሁኜ እንትን ማድረግ አልወድም። ይሄ ስቴቢሊቲ ሌላ ጉዳይ ነው። ግን ደግሞ ባለሁበት ልክ እዚህ ጋር ኮምፈርት ዞን ሲሰማኝ ወደ ሙቾት ሲሰማኝ ይሄ ነገር ትክክል አይደለም። ከዛ በኋላ ወደ ሌላው ነገር ላይ ራሳችሁን ሁል ጊዜ ቢዚ የምታደርጉበት ነገር መኖር አለበት። አለዛ ይሄ ክፍተት እኔን ደማም ነው ከሆነ ወይም ከላይፍ ኤክስፒሪየንስ ካገኘሁት ነገር ልክ ጊዜ ባዶ ጊዜ ሲገኝ ያ ባዶ ጊዜ በነገራችን ላይ ኃጢአትን ለመስራት ልንጠቀመው እንችላለን። መጥፎ ነገሮችን ልናስብባቸው ጊዜ ሊኖር ይችላል። ምክንያቱም ያቺ ጊዜ ናት ሰይጣን የሚጠቀምባት ማለት ነው። እኛ ልክ ብቻችን ስንሆን ወይም ደግሞ ልክ በቃ ምንም አይነት ነገር ማድረግ ማናደርግበት ሰዓት ላይ ሲሆን ያቺ ሰዓት ይጠቅምበትና እኛን የሚጎዳን ነገር በአይምሯችን ላይ ይከታል ማለት ነው። ስለዚህ ከዛ ቦታ ላይ ለመራቅ ሁልጊዜ ለውጥ ፈላጊ ነበርኩኝ። ይሄኛውም ሲሰራ ልክ ይሄኛው ጨርሼ ደግሞ ሌላው ነገር ይሄኛው ሲጨርስ ደግሞ ይሄኛው ነገር እንዲህ እያልኩ ነበረ። እንግዲህ ከወጣትነት የጀምሮ ወይም ደግሞ በዚህ በቲኔጅ እድሜ ላይ የጀመረኝ ባህሪ ነው እንግዲህ ሕፃን እያለው አላቀ ትዛ አይለኝም ግን በዛ ጊዜ የተፈጠረውን ነገር ነው ስለዚህ እናንተንም ለውጥ ፈላጊ ብትሆኑ ምን ይሆናል መሰላችሁ ምቾት አይመቻችሁ ማለት ምቾት ምቾት ውስጥ ስትሆኑ ምን ይፈጠራል ይሄ ነገር አልተመቼም ማለት ምቾት አገኛችሁ ከዚህ በኋላ ደግሞ ሌላ ነገር ደግሞ ይሄ የሚያለፋችሁ ነገር ትፈልጋላችሁ ይሄኛው የሚያለፋችሁ ነገር ትፈልጋላችሁ እንዲ እንዲ እያለ ሲመጣ ለውጥ ፈላጊ ስትሆኑ ምን ይሆናል ማለት ነው ልክ በዚህ ቋንቋ ላይ ስትወስዱት ዛሬ የሆነ ነገር ተማራችሁ በል የሆነ ነገር አገኛችሁ በቃ በስማ ምርጥ ነው ብላሁን እዚህ አትቀሩ እዚህ ላይ አታቆሙ ትቀጥላላችሁ ማለት ነው። ለውጥ ትፈልጋላችሁ ሌላ አዲስ ነገር ትሻላችሁ ማለት ነው። እንደዛ ቢሆን የተሻለ ይሆናል። ይሄ ሁለተኛ በውስጣዊ ሩጎን ጎን ብዬ የማስበው የጠቀመኝን የነገርኳችሁን ማለት ነው። ሶስተኛው በራሴ ተስፋ ቆርጬ አላቅም። ብዙ ሕይወት ውስጥ ያጋጠሙኝ ነገሮች፣ ተስፋ የሚያስቆርጡ ነገሮች ቢኖሩም ወይም ባልፍበትም በዛ ነገር ላይ ማለት ነው ተስፋ ቆርጬ አላቅም። ሁልጊዜ በቃ የምለው ምንድን ነው? ያው ሰው ልጅ እዚህ ላይ ምድር ላይ ሲፈጠር አላማ አለው። ያ የመጣበትን አላማ ቢያንስ አሳክቶ መሄድ አለበት። ደግሞ ሰው ልጅ ሲፈጠር ምድር ላይ ለራሱ ብቻ አይደለም የተፈጠረው ብዬ ነው ማምነው እኔ። ለራሳችን ብቻ ከተፈጠረንማ በቃ ሲጀምር ለምንስ ተፈጠረ? ሰው ለራሱ የተፈጠረው ከሆነ ሎጂክም አይደለም። ወይም ደግሞ በአመክንዮ ብናስበው ለራሱ ብቻ ሊፈጠር አይችልም ሰው። ስለዚህ ለማህበረሰቡ ሊሆን ይችላል፣ በዙሪያው ለወላጆቹ ለቤተሰቦቹ ሊሆን ይችላል፣ ለሀገርም ሊሆን ይችላል፣ ለዓለም አቀፍ እንደዚሁ ለዓለም በሙሉ ሊሆን ይችላል የተፈጠረው ማለት ነው። ለዛ ነው አሁን እነዚህ ታዋቂ የሚባሉት ወይም ደግሞ ተጽዕኖ ፈጣሪ የሚባሉት በሳይንስ ላይ በኖሌጅ በአጠቃላይ እንደዚህ ምድራችን እንደዚሁ በተለያየ እውቀት ያንበሸበሹ ተጽዕኖ ፈጣሪ የነበሩ ሰዎች ለራሳቸው ብቻ ስላልኖሩ ነው አለምን ነው የኖሩት በአጠቃላይ አልበርት አንሽታይን በሉት ፊዚክስ ላይ ምትም ያደረጉት ባለሙያዎችን በሉት ኤሌክትሪሲቲ የፈጠሩልን ሰዎች በሉት እነዚህም በሙሉ ምክንያት ስላላቸው ብሎ ያሰቡት ምክንያት አለ ምድር ላይ የመጣበት ምክንያት አለ ያን ምክንያት እንትም ማድረግ አለብኝ ማሳካት አለብኝ ብሎ የመጡት ስለዚህ እኔም እንደዛ ነበር የማስበው ተስፋ አልቆርጥም አንድ ነገር ዛሬ ከጀመርኩኝ ካልተሳካ በቃ አልተሳካም ነው ሌላ መሞከር ነው ሌላኛው እንደዚሁ ሰባት ጊዜ ብወድቅ ሰባት ጊዜ መነሳት እንዳለ አምናለሁ ስለዚህ ተስፋ ስላልቆረጥኩኝ በአንድ ነገር ላይ ወደሚቀጥለው ሲሄድ ይሄድኩ ምን ሆነ ማለት ነው በዚህ በቋንቋ ላይ ስመጣ ምን ጠቀመኝ ዛሬ የከበደኝን ነገር ወይ በቃ ከዚህ በኋላ ይሄ ለኔ አይደለም እንግሊዘኛ ለኔ አይደለም ብዬ አልተውኩት በቃ ይሄንን አደርጋለሁ ይሄን አደርጋለሁ ብዬ እከተል ነበረ ተስፋ አልቆርጥም ነበር ስለዚህ እናንተም ይሄንን እመክራችኋለሁ ቋንቋ መማር ከፈለጋችሁ ትንሽ ተስፋ አስቆራጭ ወይም ተስፋ የሚያስቆረጡ ነገሮች ሊያጋጥሟችሁ ይችላል ተስፋ አትቆረጡ በደንብ እውቀቱ ካገኛችሁ በኋላ ወይም ደግሞ ራሳችሁ መተማመን ካገኛችሁ በኋላ በእርግጠኛነት እንግሊዘኛ ከባድ ይሆናል ብዬ አላስብም። ከዛ በኋላ እስካሁን ድረስ የነገርኳቸው የውስጣዊ ነገሮች ናቸው ማለት እነዚህ በመኖራቸው እንግሊዘኛ ቶሎ እንድለምድ ወይም ቶሎ እንዲቀለኝ ያደረጉኝ ነገሮች ናቸው። አሁን ወደ ውጫዊ ነገሮች ደግሞ ወይም ውጭ ውጫዊ ያደረጉት ወይም ተጽዕኖ ያደረጉብኝ ነገሮች አሊያም ደግሞ በማድረጌ እንግሊዘኛ ቋንቋ እንድለምድ ያደረጉኝ ነገሮች እነግራችኋለሁ። በመጀመሪያ አርአያ ነበረ። አርአያ ወይም ደግሞ የሚባለው በአማርኛ አራያ ማለት ሜንተር ማለት ነው። ሜንተር ደግሞ የነበሩ ደግሞ በእኛ በቲኔጅ እድሜ ላይ ባለነበት ሰዓት ላይ እኔ ትዝን የሚለኝ ፊልሞች በጣም በጣም በጣም ወደ ነበረ በጣም እንደውም በቃ እናቴ በተለይ በጣም ትቆጣኝ ነበረ። በቃ ፊልም አንዴ ከጀመርኩኝ ምንም ብጠራኝ ምንም ብታደርግ አልሰማም። በቃ እዛው እንዳፈጠጥኩ ፊልሙ ያልቃል ማለት ነው። እንደው ሽንት ቢወጥረኝ በሉት፣ ውሃ ቢጠማኝ በሉት አልንቀሳቀስም። በቃ ፊልሙን ቁጭ ብዬ አይነበረ እና በወቅቱ እንግዲህ ያው እነዚህ አሁን ዲሽ ምናምን አልነበረ። ቢኖርም ወይ ጎረቤት ጋር ሄደን እናይ ነበረ ከጓደኞች ጋር ምናምን፣ ምክንያቱም ያው ውስን ሰዎች ነበረ ዲሽ የነበራቸው እና እንደዛ ነበረ አለ። ሄድ ደግሞ ወይ በሲዲ ነበረ ምናመጣው ሰው እሱም ፊልም ቁጭ ብዬ ፊልም አይመለከት ነበረ እና እንዲሁ ሳደግ ፊልሞች ላይ በጣም አራያ ያረኩት አንድ አክተር አለ ደንዜል ዋሽንግተን ይባላል። ደንዜል ዋሽንግተን ታቁታላችሁ ብዬ አስባለሁ ይሄ ሰውዬ በጣም በቃ የሚሰራቸው ፊልሞች በጣም ይማርኩ ነበረ እናም አንዳንድ አክሽን ፊልሞች ነበሩ በእርግጥ ባድ ቦይስ ብሏቸው እነዚህ እንግዲህ በእኛ ጊዜ የነበሩት ምርጥ ምርጥ ፊልሞች የነበሩት እነሱን ስመለከታቸው ወይ ስፖክ እንግሊሽ የሚያወሩበት መንገድ በጣም ገራሚ ነበረ እና እንደነሱ ማውራት እፈልጋለው ብዬ ነው። ሀቢ ያኔ ነው ፍላጎት የጀመረው በፊልሙ ስመለከት እነዚህ ሰዎች እንደዚህ እኔ ፊልም እንዳልኳችሁም በጣም ደስ የሚል እንትን አለው እና በቃ ካፈጠጥኩኝ ያፈጠጥኩኝ ነው እና እዛ ውስጥ ስመለከት ያለውን ነገር ልክ እንደነሱ ማውራት እፈልጋለሁ ብዬ የወሰንኩኝ፣ እንዳልኳችሁ ቀደም ብዬ ውስጣዊ ነገሮች ስለነበሩ እነሱም ደገፉኝ ማለት ነው። ስለዚህ እናንተም እንደዚሁ አርዓያ መተለይ የግድታ በፊልም ብቻ አይደለም ግን እዛ ውስጥ በአንድ ኢንዱስትሪ ወስዳችሁ ሚውዚክ ሊሆን ይችላል ፊልም ሊሆኑ ይችላሉ መጽሐፍቶች ሊሆኑ ይችላሉ አንድ ሰው ብቻ ደስ የሚያሰኛችሁ ነገር ካለ ልክ እንደዛ ሰው መሆን እፈልጋለሁ ብላችሁ የምታስቡ ሰው አርአያ ያስፈልጋችኋል አርአያ ነው እኔ በዚህ ማምናለሁ አርአያ ከሌለም አሁንም እንትን ላይ ራሳችሁ መሆን አንድ ነገር ነው ግን ቢያንስ ልክ እንደዛ ሰው መሆን እፈልጋለሁ ስትሉ በመሃል ስትሄዱ ራሳችሁን ታገኛላችሁ ብያምናለሁ እኔ ግን አት ሊስት የሆነ አርአያ ቢኖራችሁ ፊት ለፊት ጎል አለ ወይም ደግሞ አላማ አለ እቅድ አለ እንደዛ ሰው መሆን እፈልጋለሁ ስትሉ ምን ይሆናል ማለት ነው ያ ይቀላችኋል ይህ አንደኛው መንገድ ነው። ማለት ሁለተኛው ፊልሞችን ሳዳምጥ በጣም ከባድ ከባድ የሆነ ኤክስፕሬሽንስ ወይም ደግሞ ሀረጎች አዳምጥ ነበር እና የከበዱኝ ነገሮች ምን አደርጋለሁ? ደጋግሜ አዳምጣቸዋለሁ። ደጋግሜ እስኪ ማለት በዛን ሰዓት ላይ ደግሞ እንትን አልነበረም፣ ይሄ ጉግል ትራንስሌሽን ምናምን አልነበረም በወቅቱ ትዝን እስከሚሄ ድረስ ማለት ነው። ከዛም ምን አደረግ ነበረ? ያዳመጥኩት ነገር በደንብ ካልገባኝ ወይም ምናልባት ፊልሙ በሰብታይትል እስኪለቀቅ ድረስ እጠብቃለሁ ያን ነገር ለመረዳት ማለት ነው። ምን እንደሆኑ በደንብ ስለማይደመጥ በወቅቱ ቢገባኝም ባይገባኝም ያሉትን ነገር ደግሜ እለው ነበር። ቢገባኝም ባይገባኝም በቃ የሰማሁትን ነገር መልሼ እል ነበር። ስለዚህ ያዳመጥኩት በደንብ ካዳመጥኩት በኋላ ግን ምናደርገዋለው መልሼ እለው ነበረ። በዛ እንዳልኳችሁ ነው። አላቆም ነበረ። ትርጉሙ ምን እንደሆን ራሱ ግን በማለቴ ምላሴ እየለመደ መጣ እና እየቀለለ መጣ። የመደጋገሚን ነገር በጣም እሱ ነው መሰለኝ የጠቀመኝ። ስለዚህ እናንተም ያው ማዳመጥ ያስፈልጋል። በደንብ ያስቃም። በአንድ ዓመት ይጠበቅባቸዋል። አሁን ደግሞ ዘመኑ ምርጥ ነው፣ ለእናንተ በተለይ በጣም ምርጥ ነው። ሁሉም ነገር የተሟላ ነው። ዩቲውብ ላይ በሉት፣ ፊልም ላይ በሉት፣ ኔትፍሌክስ ላይ ብትገቡ በሰብታይትል አይታችሁ ምን እንደተባለው ራሱ አይታችሁ ትርጉም እንደሆነ ማየት ትችላላችሁ ማለት ነው። ይሄ አንደኛው መንገድ ነው። ሶስተኛው መንገድ የራሴ መዝገበ ቃላት ነበረ። የራሴ መዝገበ ቃላት ስላችሁ መዝገበ ቃላት አልነበሩም ማለት አይደለም፣ ነበሩ ግን እያንዳንዷን መዝገበ ቃላት እያንዳንዱ መጽሐፍ እንግዲህ አንብባችሁ እስኪ መዝገበ ቃላት ስንት ሺህ ምናምን ቃል ያለበት ቁጭ ቤት እሱ አላነበውም ነበረ። ምን አረጋለሁ? ያዳመጥኩትን የማውቀውና የማላውቀውን ከዛ በኋላ ነው እንግዲህ እንትን ማድረግ የጀመርኩኝ ቃላቶቹ መጽሐፍ ጀመርኩኝ። የሰማኋቸው ቃላቶች ከዛ እጽፍ ነበር እና አንዳንድ ጊዜ ስፔሊንጉ ትክክል ባይሆንም ራሱ ብቻ ጽፈው ነበረና ከዛን ሂጅ እፈልግ ነበረ የት መጽሐፍ መዝገበ ቃላት ላይ ከዛን ትክክለኛው ስፔሊንግ ካረጋገጥኩኝ በኋላ መልሼ ደብተሬ ላይ ጽፈው ነበር፣ አስተካክለው ነበር። ታዲያ ቃላቶቹን ብቻ አይደለም ጽፋቸው ነበር። ቃላቶቹ ከማጋ እንደነበረ የተባለው ብዬ ልክ ያዳመጥኩት ቪዲዮ አለ አይደል? ያን ቪዲዮ ወይም ፊልም በመሃል ላይ የተባለውን ነገር ቃሉን ብቻ ነው ጥያ ላይ የተባለውን በአጠቃላይ ዓረፍተ ነገር ወይም ሐረጉን ተመልክቼ ነው ደግሞ የመልሼ የሚጽፈው። ግን ያላወቀቱን ቃል መጀመሪያ ነጥ ያስቀመጣት አስቀምጣት ነበር። ከዛ ምን እንደሆነች ከተረዳ በኋላ መልሼ ደግሞ ዛ ሐረግ ላይ ወይም ዓረፍተ ነገር ላይ አስገባት ነበር። ይህም በማድረጌ የጠቀመኝ ነገር ነው ብዬ አስባለሁ። ስለዚህ እናንተም ልክ እንደዚህ አይነት ቃላቶች ማታቋቸው ቃላቶች ከሰማችሁ አንድ የፖዝ አድርጉና ከዛ በኋላ ያንቃል ምን እንደሆነ ከዛን ከነ ሀረጉ ከተባለው ሀረግ ከማጋ እንደመጣ ማወቅ ስላለባችሁ ማለት ነው። ከነ ሀረጉ በመዝገበ ቃላታችሁ ላይ መጻፍ አለባችሁ። ስለዚህ ትንሽ ደብተር ያስፈልጋችኋል ማለት ነው። እንግሊዘኛ መማሪያ ብለን እናስቀምጠውና የመዝገበ ቃላትን በሉት ሌላም ነገሮች የምትጽፉበት የእንግሊዘኛ ደብተራችሁን ከጎናችሁ እንዳይለይ። አራተኛ ያደረግኩት ነገር በወቅቱ እንግዲህ ሁላችንም ወጣቶች ነበርን። የትምህርት ቤት ሃይስኩል ላይ ስንማር እናምን ግን ጓደኞች ነበሩ። ጓደኞችም አንዳንዱ ፓሽን ያልነበራቸው ሰዎች ነበሩ ስለ እንግሊዘኛ። ጭራሽ ጭራሽ እንግሊዘኛ የሚባል ነገር በጎናችሁ እንኳን ማያልፍ ወይም ደግሞ አይወዱትም በአጠቃላይ። ሌላም ሰዎች ደግሞ ነበሩ እንግሊዘኛ በደንብ የሚወዱና ልክ እንደ ነፍሳቸው በቀብ ብን እንኳን የሚያወሩት ነገር እንኳን ትክክል ይሁን አይሁን በቃ ዝም የሚለፈሉ ሰዎች አልነበሩ። እንግዲህ ከጎናቸው ምናልባት የምታውቋቸው ሰዎች ካሉ በጣም መበረታታት አለባቸው። ምክንያቱም ድፍረት አላቸው። እነዚህ አይነት ሰዎች ቶሎ ይለንዳሉ። ብቻ ነበሩ ከጎን የነበሩ ሰዎች የማውቃቸው ጓደኞች። እንግሊዝኛ በቃ ይሉታል፣ ትክክል ሆና አልሆነ በቃ ይሉታል። ከዛን ከነሱ ጋር መቀላቀል ጀመር ስንቀላቀል ያው በፓሽኑ ወይም ደግሞ እነዚህ የሚወዳቸው ነገሮች ላይ የምትወዱት ነገር ካለ፣ እኔ ማ ነው እነዛ ነው። አንድ የምትወዱት ነገር አለ እግር ኳስ አለ ብለን ትወዳላችሁ፣ ብለን እናስብ። ሌላም ነገር ምግብ ትወዳላችሁ ብለን እናስብ። ከነዛ ግሩፕ ጋር ስትቀላቀሉ ትስማማላችሁ። ለምን የሚያስማማቸው አንድ ነገር ስላለ ማለት ነው። ይህን ነው መሰለኝ እኔም ራሴ የተመቸኝ እና በዙሪያ የነበሩት ጓደኞቼ፣ ሁሉም አይደሉም ግን ውስን ነበሩ። እነዛ ጋር ከነሱ ጋር ምንድን ማድረግ ጀመርን፣ ያሁን ይዘኛ ስላለ ሙዚቃ እናዳምጣለን፣ ፊልሞች እንደዚህ እንደዚህ ተብሎ ምናምን አለ አይደለ እናወራለን ሁላ በቃ ትክክል ሆናል ሆነ በቃ እናወራለን። ከዛ በኋላ እንደዚህ ማድረግ ስንጀምር እርስ በርሳችን መተራረን ጀምር ማለት ነው። እዚህ ጋር ትክክል አልነበረም፣ እዚህ ጋር ትክክል ነበረ፣ እዚህ ጋር እንደዚህ መስተካከል አለበት፣ ይሄንን መደረግ አለበት የሚለውን ሀሳብ ከዛ የመነጨ ነው። ስለዚህ እናንተም መክራችሁ እንግሊዘኛ እናንተም እንግሊዘኛ ትወዳላችሁ፣ መማር ትፈልጋላችሁ ብዬ አስባለሁ። አብዛኛዎቻችሁ እዚህ ጋር ያላችሁት። ስለዚህ በዙሪያችሁ ያኑት ሰዎች እንግሊዝኛ በጣም የወደዱ እና ማውራት የሚፈልጉ ሰዎች ከእነሱ ጋር ተቀላቀሉ። ለምን ይሆናል ስትቀላቀሉ ምን ታረጋላችሁ? በአንድ ቦታ ላይ ቁጭላችሁ ስትሆኑ ምን ታረጋላችሁ? እንግሊዝኛ ታወራላችሁ ማለት ነው። ስታወሩ ደግሞ የቀለላችሁ ይመጣል። ይሄ አንደኛው መንገድ ነው። ሌላው ያደረኩት ነገር ከረንብ እንደነገርኳችሁ ከጓደኞቻችን ጋር እንዳለ ሆኖ፣ እንደ ራሴ እኔ ማረገው ምንድን ነው ዋት እንግሊዝኛ፣ ከሰዓት እንግሊዝኛ፣ ማታ እንግሊዝኛ ነበረ ውሎ ይባጠቃላይ። ምክንያቱም ሌላው ቋንቋ የራሴ ነው ብዙም የሚያስጨንቀኝ አልነበረም። ግን እንግሊዝኛ በቃ በጣም ከመውደድ የተነሳ እንዳልኳቸው ደንዘል ዋሽንግተን ለማውራት እንደነ ዊል ስሚዝ ለማውራት በጣም እጥር ነበር። በቃ ልክ እንደነሱ አይ ጋር ስፒክ ላይክ ደም እንደዚህ ነበረ ውስጤና ቋት እንግሊዘኛ ማስቦ ነገር በሙሉ እንግሊዘኛ፣ ከሰዓትም እንደዛው፣ ትምህርት ቤት ላይ ሳለን ስንወጣም ከልጆቻችን ከጓደኞቻችን ጋር እንደዚህ ስናወራ መንገድ ላይ እንዲሁ በቃ ጊዜው እያለፈ ያለፈ እንግሊዘኛ ምንድን ነው ማውራት ጀመርን ማለት ነው። ሰው አሁንም ለእናንተ የምመክራችሁ እንግሊዝኛ የህይወታችሁ አንድ አካል ማድረግ አለባችሁ። ጠዋት፣ ከሰዓት፣ ማታ፣ ሁል ጊዜ እንግሊዝኛ እንግሊዝኛ እንግሊዝኛ ብላችሁ ማሰብ አለባችሁ። ማሰብ ብቻ አይደለም፣ መተግበርም አለባችሁ። ማውራት አለባችሁ። ማንበብ ካለባችሁ ማንበብ አለባችሁ። መጻፍ ካለባችሁ መጻፍ አለባችሁ። ማዳመጥ ካለባችሁ ማዳመጥ አለባችሁ። just your life has to be related to english በቃ ለእንግሊሽ በጣም ቅርብ መሆን አለበት። ይሄ አምስተኛው ያረኩት ተግባር ነው። በቂ አይደለም የሚለው ደግሞ ሀሳብ ብዬ ስለማምን ነው። ኢምፕሩቭመንት የሚለው ነገር ያስፈልጋል ብዬ ስለማምን ነው። ማለትም ቀደም ብለን ያነሳነው ሀሳብ ነበረ ካስታወሳችሁ መሻሻል ያስፈልጋል ሁልጊዜ። መሻሻል ደግሞ የሚመጣ ምንድን ነው አዲስ ነገር ለውጥ ከመሻት የመጣ ነገር ነው። እኔም እንደዚሁ መጨረሻ ላይ ምን አረግኩኝ? ሁልጊዜ ዛሬ የተማርኩትን ነገር ወይም ዛሬ ያወቅኩትን ነገር በቂ ነው ብዬ አላምነ። አሁንም ሌላ ነገር ሁሌ አዲስ ነገር ያስፈልጋል። ይሄን አወቅኩኝ፣ ይሄን ቻልኩኝ በቃ ይሄን ከዚህ በኋላ ካወቅኩኝ በኋላ የሚቀጥለውን ምንድን ምን ሊሆኑ ይችላል? ዛሬ የተማርኩት ሀረግ ይሄንን ሀረግ ነው። ነገ ደግሞ ምን ሀረግ እማራለሁ? ከነገ ወዲያ ምን እማራለሁ? እንዲህ እያለ በየጊዜው ኢምፕሩቭመንት መሻት ያስፈልጋል፣ ወይም ደግሞ ለውጥ። ይሄ ካላችሁበት ደረጃ ከፍ ማድረግ እንዳለባችሁ፣ ዛሬ ከተወሰነ ምዝኛ ከያዛችሁ እና መግባቢያ ምዝኛ ከያዛችሁ በቂ ነው ማለት አይደለም። ስለዚህ በደንብ ከዘመኑ ጋር እንድትሄዱ ምን ማድረግ እንዳለባችሁ ኢምፕሩቭመንት መሻት አለባችሁ፣ ወይም ለውጥ መሻት አለባችሁ። ዛሬ የተማራችሁት በቂ አይደለም፣ ነገ እማራለሁ ብላችሁ ማመን አለባቸው። እንግዲህ እነዚህ ናቸው እኔ በበኩሌ ያረኳቸው እንግዲህኛ ቋንቋ ለመማር እንደዚሁ ተምሬ ከዛ በኋላ መጨረሻ ላይ አስተማሪ እንድሆን ያደረጉኝ እነዚህ ናቸው። አሁንም ተመሳሳይ ነገሮች ማረጋቸው ነገሮች ስቲል ማረጋቸው ነገሮች አሉ። ለውጥ ፈልጋሉ እንዳልኳችሁ በየቀኑ አዳዲስ ነገሮችን እኔም አስተማሪ ብሆንም ግን ተማሪ ነኝ ብዬ አስባለሁ። ጊዜ አስተማሪ ተማሪ ነኝ ብሎ ካላመን አስተማሪ አይደለም። ስጀምር ማለት ለምን ዛሬ ተማር ነው እውቀት አያልቅም። እውቀት የሚያልቅ ከሆነ እስሁን ድረስ ስንት ሺህ ዓመት እንኖረናል እኩ እንደ ሰው ልጅ ቆይቷል። ግን እውቀት አያልቅም። ሁልጊዜ አዲስ ነገር ይመጣል። ሁል ጊዜ መማር አለበት ሰው። ሁልጊዜ አዲስ ነገር ምን እንደተፈጠረ፣ ምን አዲስ ነገር መጣ ብሎ ራሱን አፕዴት ማድረግ አለበት። ስለዚህ ይህን ይመስላል እንግዲህ የዛሬ ቪዲዮ። እንዳልኳቸውን የምክርም በሉት ሀሳብም በሉት ይጠቅማቸዋል ብዬ ያሰብኳቸውን ነገሮች ናቸው የነገርኳቸው እውነትም ደግሞ የተገበርኳቸው ነገሮች ናቸው እንጂ ቀላቅዬ ወይም ደግሞ ፈጥሬ ነገርኳችሁ አይደለም። እውነትም ያለፍኩባቸው ነገሮች ስለሆኑ ማለት ነው። ስለዚህ በዚህ ሁኔታ ያለፋችሁ እንደሆነ በዚሁ አጋጣሚ ይህንን ሀሳብ ተጠቅማችሁ እንግሊዘኛ ተናጋሪ እንድትሆኑ ይጠቅማችኋል ብዬ አሰብኳቸው ነገሮች ናቸው። ስላዳመጣችሁኝ ከኔ ጋር ዛሬ እንግዲህ ከልብ ከልብ ወደ ልብ እንድናወራ ስለፈቀዳችሁልኝ ክብር ይሰማኛል። በሚቀጥለው እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።